ዶክተር አብይ ብትንትኑን ያወጣው ብትንትን በጣም ይገርማል። ከዛ ውስጥ በዚህ ላይ ማደንቅለት ነገር ደግሞ ብራንድ የሆነውን ፖለቲከኛ ጌታቸው ረዳን ወደ ራሱ መውሰዱ አሰላለፍ ይላል ነው። ድንቅ አሰላለፍ ድንቅ። በቃ ብልጽግናውን ያለበት ደረጃ ገራሚ ደረጃ ነው ገራሚ ማለት ነው። እድልም ከእሱ ጋር ነች መሰለኝ አላቅም፣ እያሽቃበጠችለት ነው። አገሯ ደግሞ እየለመለመች ነው፣ ዶክተር አብይ ልዩ ሰው በቃ ልዩ ሰው ማለት ነው። እያንዳንዱ ማንነቱን ከተደበቀበት ከተቀበረበት አውጥቶ ፍንትው አድርጎ ለሰው ያሳየው ለሕዝብ ያሳየው ዶክተር አብይ አህመድ። አልሰማ ብለህ ነው እንጂ እኮ መጀመሪያውኑ ጦርነት በነበረበት ጊዜ ማለት ነው፣ ተዉ፣ ይሄ ነገር ልክ አይደለም፣ ጥፋቱ ማን ጋ እንደሆነ እወቁ ብለናል እኮ። የሰማን ሰው ጠፋ። ይሄ ነው ዋናው። መጀመሪያ መጀመሪያውኑ ዶክተር አብይ ሊመረጥ ነው በሚባልበት ሰዓትና በጣም ቀውጢ ትልቅ ጥበቃ በሚደረግበት ሰዓት አስር ሰዓት ላይ ተነስቼ ስለማምንበት ጭንቅላቱን ስለምረዳው ወደፊት እጥፍ ስለሚያስብ የፈለገ ነገር ይምጣ ብዬ ሄጄ አስር ሰዓት ላይ ተነስቼ የመረጥኩት ሰው ቢኖር ዶክተር አብይ አህመድን ነው። 27 አመት ሙሉ ኢህአዴግ ሲገዛ አንድ ቀን ወጥቼ መርጫ አላቅም። እግዚአብሔር በሚያውቀው ለአብይ ነው የወጣሁት። ቀድሜ ቀድሚ አውቅ ስለነበረ የእናንተ ደግሞ ዘገምተኛ ጭንቅላት ስለሆነ አሁን ተረዳችሁት። አሁን ተረዳሁ። በተለይ አንተ አሁን ነው የተረዳው። አረብ ሀገር ላይ ቁጭ ብለ ፋርማሲ ውስጥ እየሰራ እንደ አንተ በጣም በሚገርም ሁኔታ ዶክተር አብይን ይሰድበ ማንም የለም። የሰፈር ዝም ብሎ እዚህ ኳስ ስትጫወት አብረን ያደግከው አይነት ነገር አስመሰልከው። አንተ ሌላ ህይወት ውስጥ ነው ያለው፣ እሱ ሌላ ህይወት ውስጥ ነው ያለው። አንተ ሌላ ክፍለ ሀገር ነው ያለው፣ እሱ ጅማ ነው ያለው። ምንም አትገናኙም እኮ ምንም ምንም አትገናኙም። ሰውየው ኢትዮጵያ ኢትዮጵያ ከማለት ውጪ ምንም የሰራው ነገር የለም። ኢትዮጵያዊ ስራ ነው የሰራው። ከተማው አማረች አልክ። ዶክተር ምን የመሰለ ስራ አይነት ሰራ አልክ። ፖለቲካ ጨዋታ ይችልበታል አልክ። ገና ትመሰክራለህ አባቴ ትመሰክራለ። በዶክተር አብይ የተነሳ እንዲህና እንዲ የማላሽ ቀብጥ ሰው ቢኖር አንደኛ ቁጥር አንድ ነ ነኝ። ምክንያቱም የደረሰብኝ ነገር ስለማውቅ ማለት ነው። መቼም ቢሆን ደግሞ መቼም ቢሆን አብይ እዚህ ጠቅላይ ሚኒስቴርነት እንዳለው ሆኖ ደግሞ ቢወርድም ሌላ ሰው ቢተካም ከአብይ ውጭ የትማደድ ትክክልና ትልቅ ነገር እየሰራ ያለ ሰው ባለውለታችን ነው። መረዳት አቅቷችሁ መረዳት አቃተህ። ከአንተ በተለይ ፀጉሩ ለምን እንደተመለጠ አላውቅም። በችግር ይሁን በአስተሳሰብ ጉድለት ይሁን የማታቆን ሰውዬ ዝም ብለህ ከመሬት ተነስተ በመስደብ ይሁን አይታወቅም። ዝም ብሎ ግን በቃ አይምሮ ክልክ አይደለም። አሁን በመጨረሻ ሰዓት ላይ ዳግም ምርጫ በደረሰበት ሰዓት ላይ የዶክተር አብይ ጉዳይ ገባክ። ገባህ ከዚህ ቲክቶክ ላይ እንደ ብርር መጠመጡት ዶክተር አብይ ዶክተር አብይ ዶክተር አብይ ምናምን እንደሚሉት አይነት ሰው አይደለውም እኔ ልንገርግ ብብልጽግና እንደግፋለን ከሚሉት አይነት ሰዎች አይደለውም እኔ ትንሽ ለየት ትላለሁ እኔ ከደረሰብኝ ለብልጽግና ለዚህ መንግስት ዶክተር አብይ ብዬ የደረሰብኝን ነገር ስለማቅ ከአቋሚ ወደኋላ አለም ሚስትን ፍታ ልጆችን አባረኩ እንደማለት ነው ለእኔ አሁን ገና መንቃት ጥሩ ቢሆንም፣ ግን ያሳለፍከው ነገር እጅግ ያም ነበረ። እንኳን ገባህ ግ በሕይወት እያለ እንኳን ገባህ። አመሰግናለሁ።